ስሪ ልኛ አልኩሽን ጁስ ምንድን ነው ያደረግሽበት? ምን ሆነ ጁሱ ላይ ነው ምን ምንድን ነው የሚለው? አረ ምንም ምንም አልሆነ ነው። አላደረግሽበትም እ ጥሩ እስኪ ያሽ ምን ላድርገው? እንቺ አልኩሽ እኮ ጠጩ ጨርሰሽ የማኪ ተንኮል እንደቀጠለ ነው። ትሁትን ስሪልኝ ያልኩሽ ጁስ ምን ምን እንደሚል ቅመሹ ብላ ጁስ ውስጥ መዳኒት ጨምራ ሰታታለች። ትሁትም እንግዲህ እስኪ ጥሩ አይደለም እንደየትዬ ብላ የሰራችሁን ጁስ ስቀምሰው፣ እንግዲህ ጁስ ውስጥ መዳኒት ስላለበት ትሁት ራሷን ስታወድቃለች። ማኪም እንግዲህ ከማፌጋ ተንኮል መስራቷን ማለትም በአቤል ላይ መማገጧን እንደቀጠለች ነው። ሰላም ውድና የተወደዳችሁ የተከበራችሁ በመላ ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት እመኝላችኋለሁ። እነሆ ባለጀበናዋ ትሁት ክፍል አስራ አንድ ይዘንላችሁ መጥተናል። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሆኖ በባለፈው እንግዲህ ማሂና ማሂና ማኪና ትሁት ተጣልተው ነበረና፣ እዚህ መሃል ላይ እንግዲህ አቤል ተጨናንቋል። ለትሁት ይሁን ለማኪ ብቻ ለሁለቱም፣ ሁለቱም ሲጣሉ ደስ ስላላለው ማኪን እንግዲህ ከትሁት ጋር ያለውን ችግር ተነጋግራችሁ መፍታት አለባችሁ በሚል ሰበብ ሊያናግራት ሞክሮ ነበረ። ማኪ ግን እንዴት ከሰራተኛ ጋር እንደዚህ ታወዳደረኛለች ስታወዳደረኛለህ ስታጠፋ ዝም ልበላት እንዴ ብላ መልሳለታለች። አቤልም እንግዲህ ያጠፋችውን ጥፋት በንግግር መፍታት ይቻላልና ጥላቻ አይኖርብሽ፣ ትሁት ምስኪን ልጅ ናት ቢላትም፣ ማኪ እንግዲህ ቅናቷ ማለትም አቤል ትሁትን ይወዳታል ብላ ስላሰበች በቅናት መንፈስ አላደርገውም፣ ምንም ነገር ብትል አላደርገውም፣ ደግሞ ከሰራተኛ ጋር ወርጄ አልፍላፊ ልያዝ እንዴ ካጠፋች እናገራታለሁኝ ብላለች። አቤልም እንግዲህ ይህ ነገር አይሆንም ብሎ በመሀከላቸው ቢገባም ማኪ በጃል አለችውም። ከዛ እንግዲህ በህይወቴ ለመጀመሪያ ጊዜ ደስ የሚል ጊዜ አሳለፍኩ ብላ ማኪ እንግዲህ ከአቤል ጓደኛ ከማፌ ጋር ችታ አድርጋበታለች ማለትም አንድ አልጋ ላይ ተኝታ አቤልን ለመክዳት እያሰበች፣ እንዲሁም ደግሞ እስከዛሬ ለምን አላወቅኩሁም ብላ ማፌን እያወራችሁ ነበረ። ማፌም እንግዲህ ይችን ክፍተት በመጠቀም አቤልና ትሁትን ከተፋቀራችሁ ተፋቀሩ ከወድር ካት እዘንላት እያለ እንግዲህ አቤልን ለትሁትን እንዲ ወዳት እንዲሁም ደግሞ ፍቅሯን እንዲቀበላት እንክብካቤዋ እንዲቀበላት እያደረገ እየገፋፋው ነው። ከዛ እንግዲህ አቤል ከውጭ ሲመጣ ያው ማፌ ቤት አለ ብሎ ነበር የመጣው። ነገር ግን ማፌ ስራ እንደወጣ ማኪን ነግረዋለች። ስልክ ተደውሎለት ነው የወጣው ብላ አቤል ስትነግረው፣ አቤል ደውሎ የት ነህ? ቤት ነኝ ብለኸኝ አልነበር? ከትንሽ ደቂቃ በፊት ምንጊዜ ወጣ ሲለው፣ ማፌም እንግዲህ በስራ ምክንያት እንደተደወለለትና ቆይቶ እንደሚመጣ ስልኩን ተነጋግሮ ለአቤል ነግሮት ስልኩን ዘግቷል። እንግዲህ አቤልም ያው ወደ ትሁት ጋ ወደ ማድ ቤት ሄዶ ትሁትዬ፣ አምሮ ብሻል ዛሬ በሰላም ነው ብሎ ሲላት፣ እንግዲህ ስራም ሊገዝሽ እያላት ነበረ። መስራት እንደሌለበት አንተ እንዳባወራ እንድትሆን ነው ፈልገው ብለዋለች። እንግዲህ አቤል ደቀና አድርጎ ወንድ ልጅ የቤት ስራ አይሰራም ብለሽ ነው እንደምታምኘው ሲላት፣ እንደዛ አይደለም ነገር ግን ወንድ ልጅ አቧራ ሲሆን ሴት ልጅ ደግሞ የቤት እመቤት ሆና ቤት ውስጥ ስትሰራ ነው ደስ የሚለው ይህን አስተሳሰቤ ብላ ትሁት እንግዲህ መልሳለታለች። የትሁትና የአቤል ፍቅር እንግዲህ እየጀማመረ ነው ትሁት አቤል ባደረገላት ጥሩ ነገር ይሁን ፍቅር ይሁን ባልታወቀ ነገር ያው እንክብካቤዋን እየለገሰችው ትገኛለች። አቤልም እንግዲህ ስለሚወዳት ፍቅሩን በውስጥ አስቀምጦ ማክ ማክ ማኪን ደግሞ ያው እንደ ፍቅረኛው እያኖረ ይገኛል። ከዛ በመቀጠል እንግዲህ አቤል ወደ ካፌ ውስጥ ሄዶ ሻይ አዞ ቁጭ ባለበት ማፊና ማፊንና ማኪን አግኝቷቸዋል፣ አይቷቸዋል። ምን እየሰሩ ነው ብሎ ምንም ነገር ሳያስብ ዘወር ብሎ እንዳላይ የተቀምጧል። ነገር ግን ማፌ ዘወር ሲል የአቤል መቀመጥ አስደንግጦት ለማኪ ሲነግራት፣ ማኪ እንግዲህ ሳያይን ቶሎ እንውጣ ብላ ሂሳብ ዘግታ ተያይዘው ወጥተዋል። ይህ ነገር ይወቅባቸው አይወቅባቸው ብቻ ወደፊት የምናይ ይሆናል እንግዲህ ማኪ ያው የአቤልን ጓደኛ ጠብሰው እያባለገች ማለትም እየባለገች ነው የሚባለው ትገኛለች እንግዲህ። ማፊም አቤል ከ አቢል ከትሁት ፍቅር እንደያዘው ለማኪ ነግሯታል። ማኪም ምን ይህን ነገር እንዴት አወክ ስትለው ከድርኪቱ ተነስቸ ነው እንደዚህ ሊል እንጂ ያፍቅራት አያፍቅራት አላውቅም ብሎ እንደገና መልሶላታል። ከዛ እንግዲህ ያው ማኪ ተንኮሏ ሴሯ ስለማያልቅ እንደዛ ነው እንዴ ብላ ትሁት ሳሎን እያጸዳች እያለ እንግዲህ ሄዳ በደንብ አጽጅ ይህን አጽድተሽ ስጨርሽ ደግሞ የቁም ሳጥሜ ልብስ አውጥተሽ እጠቢ ብላ አዛታለች። ትሁትም እንግዲህ እሺ አደርጋለሁ ከማለት ውጭ አማራጭ ስለሌላት ማኪን እሺ ብላ እየታዘዘች ትገኛለች። እንግዲህ ማኪ ተንኮሏ ስለማያልቅ ትሁትን በሰራችሁ ጁስ ላይ መድኃኒት አድርጋባት እንዲጠጣት አስደርጋለች። ማለትም እንግዲህ ትሁትን መድኃኒቱ ጁስ ውስጥ እንግዲህ ለትሁት የሰጠቻት ይህን የሰራሽል ጁስ ምን ምን እንደሚል ቅመሹ። አየሽው እንደዚህ አድርገች አይደለም ሰሪልኝ ያልኩሽ እስኪ ቅመሹ ብላ በግድ አስቀምሳት አለ። ትሁትም እንግዲህ ያንን መድኃኒት ማለትም ያንን ጁስ ጠጥታ እራሷን ስታ ወድቃለች። ቀጣይ ላይ ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ ትሁት ለጊዜው ሆስፒታል ገብታለች። ትድናለች ወይስ አትድንም እንዲሁም ደግሞ ማኪ አቤልን አቤል ላይ የደረበችበት ለምንድን ነው ወይስ ማፊን ወደው ነው ወይስ ጊዜያዊ ለማሳለፍ ነው የሚለውንም ቀጣይ ክፍል የምናይ ይሆናል። እስከዛ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ።